በተከታይነት ደግሞ ልዩ ትኩረቱን በአዲስ አበባ በተቀናጀ መልኩ እየተሰጠ ያለውን የኩፍኝ በሽታ መከላከያ ክትባትን የተመለከቱ ዘገባዎችን ወደ እናንተ እናደርሳለን። በዚህ ጉዳይ ላይ በቀጥታ ዘገባም በስቱዲዮም የምንመለከታቸው ጉዳዮች ይኖሩናል። እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ስንዱ መኩሪያ በአዲስ አበባ ጤና ቢሮ የእናቶችና ሕጻናት ዳይሬክተር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁን። እሺ፣ ባልደረባችን ለዚህ ቅኝት በአንድ ስፍራ ላይ ትገኛለች። በዚህ ጉዳይ ላይም ክፍለ ከተማ በሚገኙ ጊዜያዊ የክትባት መስጫ ጣቢያዎችና ሌሎችንም ጉዳዮች በዛው ተመልክታለች። ባልደረባችን ነጻነት ጸጋዬ በቀጥታ መስመር አግኝተናታል። እንደምን አለ ነጻነት? በተዘዋወርሽባቸው አካባቢዎች ያለው የክትባት አሰጣጥና አጠቃላይ ሁኔታ ለአራት ቀናት የቆየ ነውና ምን ይመስላል? በጣም አመሰግናለሁ ሌይኩን እንግዲህ ቀደም ሲል አንተም እንደገለጽከው የተቀናጀ የኩፍኝ በሽታ መከላከያ ክትባት እንደ ሀገር አቀፍ ደረጃ በዘመቻ መልኩ እየተሰጠ ነው የሚገኘው በሀገር አቀፍ ደረጃ ከ17.5 ሚሊዮን በላይ እድሜያቸው ከ5 አመት በታች የሆኑ ህጻናትን ለመከተብ በቅድ ተይዞ ነው እየተሰራ የሚገኘው በዛሬው እለትም አንተም እንደገለጽከው በልደታ ክፍለ ከተማ ነው የሚገኘው በልደታ ክፍለ ከተማ በ ወረዳ አምስት ጂምናዚየም የወጣት ማዕከልና አባድር አጸደ ህጻናት አንደኛ ደረጃ ትምህርት ቤት እንዲሁም አሁን በሚገኝበት በወይዘሮ በለጥሻቸው የ የህዝብ ጤና ጣቢያ ነው የተገኘው። በነዚህ አካባቢዎች ነው ቅኝት ያደረኩት። በልደታ ክፍለ ከተማ እንግዲህ በአጠቃላይ ወደ 23900 ህፃናትን ለመከተብ በቅድ ተይዞ እየተሰራ ነው የሚገኘው። ሰኞ ሁለት ነው የጀመረው ይህ የክትባት ዘመቻው። እስከ ዛሬ ድረስም ከ10000 1 በላይ በ10 ወረዳዎች ተሰጥቷል ማለት ነው። ባለፉት 3 ቀናት የዛሬን ሳይጨምር ለሶስት ተከታታይ ቀናት 10000 ህፃናትን መከተብ ተችሏል። እንደ አጠቃላይ በተለይ ከአምስት አመት በታች የሆኑ ህጻናት ነው ይህንን ክትባት እየወሰዱ የሚገኙት በስምንት ጤና ተቋማትና በሰላሳ ስድስት ጊዜያዊ የክትባት መስጫ ተቋማት ነው አገልግሎቱ እየተሰጠ የሚገኘው ትምህርት ቤቶችን ጨምሮ ማለት ነው። እኛም ቀደም ሲል በአባድር አጸደ ህጻናት ተገኝተን ነበረ። በዛ አጸደ ህጻናት ያሉ የኬጂ ዋን ተማሪዎች 120 ኬጂ ዋን ተማሪዎች ክትባቱን እየወሰዱ እንደሚገኙ ነው እየገለጹልን፣ በስፍራው ተገኝተን ማለት ነው። ከዚህ በፊት እንግዲህ ክትባቱ የኩፍኝ ክትባት ብቻ ሳይሆን፣ ከዚህ በፊት ክትባት ቢከተቡም ባይከተቡም ይህንን ክትባት መውሰድ አለባቸው። እንዲሁም ክትባት ጀምረው ያቋረጡ ህጻናትን የዚህ ክትባት ዘመቻ አካል ሆነው ክትባቱን ይወስዳሉ። የአጣዳፊ የምግብ እጥረት ልየታ፣ ቫይታሚን ኤ ጠብታ ክትባት፣ እንዲሁም የአንጀት ጥገኛ ትላትል መድኃኒትና በወሊድ ወቅት ደግሞ እናቶች የሚያጋጥማቸው የፊስቱላ ህመምን የመለየት ስራ ነው እየተሰራ የሚገኘው። በነገራችን ላይ ወላጆችንም ለማናገር ሞክሬ ነበረም ወላጆች ስራቸውን በመተው በዚህ ባለቻቸው ቀናቶች ውስጥ ልጆቻቸውን በማስከተብ የልጆቻቸውን መጻኢ እድልን የመወሰንም ኃላፊነታቸው ስለመሆኑ ነው እየነገሩን። ቀደም ሲል ስንገልጸው ነበረ። በአዲስ አበባ ወደ ከግማሽ ሚሊዮን በላይ ህጻናት እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ይህንን አገልግሎት ያገኛሉ ማለት ነው። የተቀናጀ የኩፍኝ መከላከያ ክትባት በሀገር አቀፍ ደረጃም በተደረገው ጥናት ደግሞ ከ አምስት ነጥብ ሁለት ሚሊዮን በላይ ህጻናት የኩፍኝ በሽታ ተጋላጭነታቸው ተጋላጭነት እንዳላቸው ይገለጻል ስለዚህ እንዳይዛመትና ከወዲሁ ደግሞ ጥንቃቄና የቅድመ መከላከል ስራዎችን ከመስራት አንጻር ነው እንግዲህ በመላው ሀገሪቱ ይህንን ስራ ለመስራት እየተሰራ የሚገኘው በማታው የዜና ወጃችን ደግሞ ወላጆችንም የጤና ተቋማት ሀላፊዎችና እንደ ክፍለ ከተማም እየተሰሩ ስላሉ ስራዎችን ወደ ተመልካቾቻችን እናደርሳለን ሌኩን ለዛሬ ይህንን ይመስላል ነጻነት በቀጥታ መስመር ላደረሽ መረጃ አመሰግናለሁ። መልካም ቀን ይሆንልሽ። እ እንግዲህ በቀጥታ መስመርም እንደተከታተል ነው ክትባት ሁኔታው አሁን በሂደት ላይ ይገኛል። እዚህ ላይ ልናነሳቸው የምንችላቸው ጥያቄዎች የክትባት ዘመቻውን መስጠት ያስፈለገበት ምክንያት ምንድን ነው? እንግዲህ በዋናነት ይሄ ዘመቻ በጣም የተቀናጀና ወደ ስድስት የሚሆኑ ሌሎች ከኩፍኝ ክትባት ውጪ ትልልቅ ፕሮግራሞች ወይም አገልግሎቶች የተቀናጁበት ስለሆነ ነው። ትልቅ የጤና ዘመቻ ነው። ስለዚህ ይህ ዘመቻ በዋናነት ያስፈልገው በመደበኛው የክትባት አገልግሎት ላይ አንድ ልጅ ወይም ተከትቧል ለማለት በእድሜ ዘመኑ ይህን ክትባት ጨርሷል ለማለት ሁለት ጊዜ ነው የሚወስደው። ስለዚህ ይህንን ሁለት ጊዜ በሚወስድበት ሰዓት የዘጠኝ ወር እና የአንድ አመት ከስድስት ወር ተብለው የመጀመሪያውና ሁለተኛው ዶዝ ይለያያሉ። ስለዚህ በዚህ እድሜ ክልል ውስጥ ያለ ልጅ በአግባቡ ይህንን ክትባት ካልወሰደ እንደ ማጠናከሪያ የሚሆን ነው። ሁለተኛ ወረርሽኝን ከመከላከል አንጻር በተለይ እንደ ሀገር በጥናት ደረጃ ስናይ ወደ አምስት ነጥብ ሁለት ሚሊዮን የሚሆኑ ማህበረሰቦች ወይም ከአምስት አመት በታች የሆኑ ህጻናት ተጋላጭ ናቸው ተብሎ ይታሰባል። ከዛ ውስጥ ደግሞ ከተማ አስተዳደሩም ስላለበት ይህን ተጋላጭነት ደግሞ እንደዚህ አይነት ማጠናከሪያ ክትባቶች በሚሰጡበት ሰዓት አንድ ልጅ ከዚህ በሽታ የመከላከል አቅሙ ሙሉ በሙሉ ይሆናል ማለት ነው። ሌላው ያልተከተቡ ልጆች ወይም ምንም አይነት ክትባት ያላገኙ ወይም ወደ መደበኛ ክትባት አገልግሎት ያልመጡ አሉ። ስለዚህ እነሱንም ተደራሽ በምንሆንበት ሰዓት ኩፍኝ በተለምዶም ሊሆን ይችላል፣ በሕክምናውም እንደሚነገረው በጣም ተላላፊ ከሚባሉ ትልቅ በሽታዎች ነው። ተጋላጭነታችንም የዚያን ያህል ከፍ ነው ከፍ ያለ ነው። ስለዚህ ያንን ለመከላከል የሚሰጥ ትልቅ ዘመቻ ነው ማለት ነው። ከዚህ ከኩፍኝ በተጓዳይ ሌሎች ክትባቶችም ይሰጣሉ፣ አገልግሎቶች ናቸው ሌሎቹ። ምንድን ናቸው? ወደ ስድስት የሚሆኑ ናቸው። የቫይታሚን ኤ ጠብታ ይሰጣል። የአንጀትላትል ኪኒን ይሰጣል። ሌላው ደግሞ ያልተከተቡ ልጆች ተገኝተው ወደ ክትባት አገልግሎት እንዲሄዱ ይደረጋል። ሌላው በወሊድ ና ከወሊድ ጋር ተያይዞ የሚፈጠሩ ኦብስታትሪክ ፌስቱላ ኬዞች አሉ። እናቶች ቤታቸው ቁጭ ብለው ጉዳዩን ሳያውቁት ቸልተኛ በመሆን ይጎዳሉ፣ ና እነዚህን እናቶች ወደ ተቋም ማድረስ ሌላኛው ደግሞ በተለያየ አጋጣሚ ክትባት ያልወሰዱ ሰዎችን እንዲሁም የታመሙ ህጻናትን ወደዚህ ወደ ጤና ተቋም አገልግሎት የማዳረስ ስራዎች አብረው ተቀናጅተው ይሰራሉ ማለት ነው። አሁን ክትባቱ በሂደት ላይ ነው እና በምን አይነት መልኩ ነው እየተሰጠ ያለው? እሺ እንግዲህ ክትባቱን የጀመርነው ከሰኞ ከግንቦት 18 ጀምሮ ነው። ዛሬ አራተኛ ቀናችን ነው። እንደ እቅድ የተያዛለን እንደ ከተማ አስተዳደር 628 ሺህ የሚሆኑ ከአምስት አመት በታች የሆኑ ልጆች በዚህ ክትባት ተደራሽ ይሆናሉ ተብሎ ነው የታሰበው። ለ10 ተከታታይ ቀን የሚሰጥ ስለሆነ የሶስት ቀን አፈጻጸማችን እንደምናየው እስከ ትናንትና ትናንትና ማታ ድረስ ወደ 233 ሺህ የሚሆኑ ህጻናት ተከትበዋል። ያ ማለት ከአጠቃላይ እቅዳችን 37 እንደምንት ላይ ደርሰናል ማለት ነው። ከዚህ ጋር በተያያዘ የእድሜ ክልልስ አለው እስከ መቼስ ይቆያል? ያው ክትባቱ የሚሰጠው በአጠቃላይ ከአምስት አመት በታች ለሆኑ ህጻናት ነው። ስለዚህ ከአምስት አመት በታች የሆኑ ህጻናት ከዚህ በፊት ቢከተቡ ባይከተቡ በዚህ ዘመቻ የመከተብ ግዴታ አለባቸው ማለት ነው። አንዳንድ ደግሞ የሚያልፋቸው አሉና በተለያየ አጋጣሚዎች አሉና እንዴት ነው እነሱ ማግኘት የሚቻለው? ወይስ ደግሞ በቀጣይ ያለው እቅድ ምንድን ነው? እነሱ ላይ በጣም ጥሩ አሁን እንግዲህ በ10 ቀን ውስጥ ያሰማራ ነው ቡድን አለ ወደ 1500 ያህል ጊዜያዊ ክትባት መስጫ ጣቢያዎች ላይ ነው የሚሰጠው። በተመሳሳይ ባሉን ከተማው ላይ ባሉን 96 ጤና ጣቢያዎች በመደበኛነት ይሄ ዘመቻ እንደምናየው እየተሰጠ ነው። ነገር ግን በእነዚህ አስር ቀናት ውስጥ በተለያየ ምክንያት ክትባት ያላገኙ ልጆች እዛው አቅራቢያቸው ወደሚገኝ ጤና ጣቢያ በመሄድ ይሄንን የተቀናጀ የኩፍኝ ክትባት መውሰድ ይችላሉ ማለት ነው። የተለያዩ አመለካከቶችም አሉ እና ክትባቶች ላይ ወላጆች ይሄ ቀለል አድርገው እንዲያዩት ምን የሚሉት ነገር አለ? እንግዲህ ቅድም እንደተናገርኩት ሁለት ጊዜ አንድ ልጅ በመደበኛው የክትባት ወይም አንድ ልጅ ሙሉ በሙሉ ተከትቦ ጨርሷል ማለት ሁለት ጊዜ በመደበኛው መውሰድ አለበት። ያንን የወሰደም ልጅ እንደ ማጠናከሪያ ስለሆነ ይሄ በቫይረስ የሚመጣ በሽታ ስለሆነ በተቻለ መጠን ማጠናከር ደግሞ የተሻለ በሽታ መከላከል አቅምን ከፍ የሚያደርግ ነገር ነው። ስለዚህ በዚህ የኩፍኝ ክትባት ሁሉም ከአምስት ዓመት በታች የሆኑ ህጻናት ከዚህ በፊት ቢከተቡ ባይከተቡ የዚህ ዘመቻ አካል እንዲሆኑ ወላጆችም አደራ መውሰድ ይጠበቅባቸዋል። ወይዘሮ ስንዱ መኩሪያ በአዲስ አበባ ጤና ቢሮ የእናቶችና ህፃናት ዳይሬክተር፣ እዚህ ድረስ መጥተው ለሰጡ መረጃ አመሰግናለሁ። እኔም አመሰግናለሁ።